ዝግጅት ቁጥር 16። ይህ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኤፍኤም 94.7 የትምህርት ሬዲዮ ጣቢያ እየተዘጋጀ የሚተላለፍላችሁ የአምስተኛ ክፍል የአካባቢ ሳይንስ ትምህርት ነው። የትምህርቱ አዘጋጅ እጸገነት ንጉሴ የትምህርቱ አቅራቢ ፍሬ ገብረስላሴ። እንደምናሉ መምህር፣ እንደምናላችሁ ተማሪዎች። ደህና ናችሁ? እንኳን የሁለተኛው መንፈቅ ዓመት ትምህርት የትምህርት ወቅት አደረሳችሁ። እረፍት እንዴት ነበር? በጥሩ ሁኔታ እንዳሳለፋችሁ ታምናለሁ። በጣም ጥሩ ተማሪዎች፣ ዛሬ በዝግጅት ቁጥር 16 የሁለተኛው መንፈቅ ዓመት ትምህርት እንጀምራለን። የትምህርታችንም ርዕስ የማዕድን ሀብቶች የሚል ይሆናል። ተማሪዎች ለመሆኑ ማዕድን ምን እንደሆነ ታውቃላችሁ? እስኪ ስለ ማዕድን የምታውቁትን እጃችሁን በማውጣት ለመምህራችሁ ተናገሩ። እባክዎ መምህር የተማሪዎቹን መልሶች ይቀበሏቸው። ተማሪዎች መልሳችሁን ለመምህራችሁ ተናገራችሁ። በጣም ጥሩ። ማዕድን የሚባለው በፈሳሽ በጠጣርና በጋዝ መልክ ከመሬት ውስጥና ከውሃ ውስጥ በተፈጥሮ የሚገኝ ንጥረ ነገር ወይንም ውህድ ነው ካላችሁ በትክክል መልሳችኋል። ተማሪዎች ማዕድናትን ከመሬት ውስጥ እንዲሁም ከመሬት ላይ በውሃ ውስጥና ከውሃ ስር እናገኛቸዋለን። በጠጣር መልክ የምናገኛቸው ማዕድናት እንደ ወርቅ፣ ብር፣ መዳብ፣ አልማዝና ፕላቲን የሚመሳሰሉት ሲሆኑ በፈሳሽ መልክ የምናገኘው ደግሞ የነዳጅ ዘይት ነው። ተማሪዎች ስለ ማዕድናት ይህን ያህል ካልናችሁ፣ አሁን ደግሞ የሥነ ምድር ተመራማሪው ዶክተር እያሱ በማዕድን ቁፋሮ ሥራ ላይ ለተሰማሩ ሰዎች የሚሰጡትን ሙያዊ ማብራሪያ ተከታትለን እንመለስ። ለማዎች እየመጡ ይቅርታ፣ አንድ ጊዜ ይቅርታ፣ አንድ ሀሳባችን ሰብሰብ አድርጉና ወደ መጣንበት ጉዳይ እንግባ። እንዴት ናችሁ? ሰላም እግዚአብሔር ይመስገን ጥሩ እንኳን ደና መጣችሁ፣ እንኳን ደና ቆይህ። ዛሬ የተገናኘንበት ዓላማ እንግዲህ የማዕድን ስራችን ውጤታማ ለማድረግ ሳይንሳዊ ዘዴዎችን መጠቀም ትችሉ ዘንድ የባለሙያ ትንታኔና ምክር እንድታገኙ ነው። ማዕድን የማውጣት ስራ ቀላል የሚባል ስላልሆነ ጥሩ ግንዛቤ እንዲኖራችሁ ለማድረግ እንጠራለን። ዛሬ ሙያዊ ትንታኔ ሊሰጡን መሃላችን የተገኙት ዶክተር እያሱ ልጃለም ከማዕድን ሚኒስቴር የመጡ የሥነ ምድር ተመራማሪ ናቸው። መድረኩን ለእሳቸው ለቃለሁ። እሺ አመሰግናለሁ። እንደምናችሁ። እራሴ ማስታወቅ አይጠብቅብኝም፣ ባልደረባ ያስታውቆኛል። በቀጥታ ወደ እለቱ ጉዳያችን እገባለሁ። እንደምታውቁት ማዕድናት የምንላቸው በተፈጥሮ የምናገኛቸው ጠጣር፣ ፈሳሽ ወይንም ጋዝ የሆኑ ቁስ አካላት ናቸው። ማዕድናትን ከመሬት ውስጥና ከመሬት ላይ ልናገኛቸው እንችላለን። ከዚህም በተጨማሪ በውሃ ውስጥና በውሃ ስር ልናገኛቸው እንችላለን። ማዕድናት ስንል ወርቅ፣ ብር፣ መዳብ፣ ንኬል፣ ነሐስ፣ ኦፓል፣ ክሪስታል፣ ኳርትዝ፣ የድንጋይ ከሰል፣ ብረትና የመሳሰሉትን ያካትታል። እነዚህ አሁን የዘረዘርኳቸው ማዕድናት በጠጣር መልክ የምናገኛቸው ማዕድናት ናቸው። ማዕድናት በፈሳሽ መልክም ይገኛሉ። ከነዚህ መሃል የነዳጅ ዘይት አንዱና ዋናው ነው። ማዕድናት ለነዳጅ፣ ለጌጣጌጥ መስሪያነትና ለግንባታ ቁሳቁስነት ያገለግላሉ። ለግንባታ ከሚውሉ ማዕድናት መካከል ለምሳሌ ኖራ፣ እብነበረድ ሸክላ፣ ጅብሰምና የመሳሰሉትን መጥቀስ እንችላለን። ለጌጣጌጥ መስሪያነት ከሚያገለግሉ ማዕድናት መካከል ደግሞ ወርቅ፣ ብር፣ አልማዝ፣ ኦፓል እና መዳብ በምሳሌነት ሊጠቀሱ ይችላሉ። ሀገራችን ኢትዮጵያ በተለይ ደግሞ ለጌጣጌጥ መስሪያነት የሚያገለግሉ በርካታ ማዕድናት የሚገኙባት ሀገር ናት። ታዲያ እነዚህን ማዕድናት ጥቅም ላይ ለመዋል ከከርሰ ምድር ማውጣት አስፈላጊ ነው። እናንተም እየሰራችሁ ያላችሁት ይህንኑ ነው። ታዲያ ማዕድናትን ለማውጣት ሁለት መንገዶችን ስንጠቀም ይስተዋላል። አንደኛው ዘላቂ ባልሆነ መንገድ ማለትም የማዕድን ሀብቶችን ለረጅም ጊዜ ለመጠቀም በማያስችል መልኩ መጠቀም ሲሆን፣ ሌላኛው ደግሞ ከዚህ በተቃራኒው ሳይንሳዊ በሆነና ጥናት በተደረገበት ማዕድናቱን ለብዙ ጊዜ እንዲያገለግሉ አድርጎ መጠቀም ነው። ይህም ዘላቂ የማዕድን አጠቃቀም ይባላል። ዘላቂ ያልሆነ የማዕድናት አጠቃቀም በአብዛኛው የሀገራችን አካባቢዎች የሚስተዋል ነው። በበርካታ አካባቢዎች የሚደረጉ የማዕድናት ቁፋሮች የሚፈለገው ማዕድን በቦታው ላይ መኖር አለመኖሩ በባለሙያ ሳይጠናና ሳይረጋገጥ ነው። በዚህ መልኩ የሚካሄድ የማዕድን አጠቃቀም የሰው ጉልበትንና ጊዜን ያባክናል። ማዕድናቱንም ለብክነት እና ለጥራት ጉድለት ይዳረጋቸዋል። ዘላቂ ያልሆነ የማዕድናት አጠቃቀም ማዕድናትን በሚያወጡ ሰዎች ላይም ጉዳት ያስከትላል። ምናልባትም እስከ ህይወት ማለፍ ሊያጋጥም ይችላል። ዶክተር እኔ እዚህ ጋር ጥያቄ አለኝ። እሺ ምንድን ነው ጥያቄዎት? ይጠይቁ። ማዕድን ለማውጣት የሚጥር ሰው እንዴት ነው የሞት አደጋ የሚያጋጥመው? በጥንቃቄ አለ የሚሰራው። እውነት ነው። ብዙ ጊዜ ማዕድን ለማውጣት የሚቆፍሩ ሰዎች በጥንቃቄ ሊቆፍሩ ይችላሉ። ነገር ግን የቁፋሮ ጥልቀት እየጨመረ ሲሄድ የአፈር መደርመስ ሊያጋጥምና በሰው ህይወት ላይ የሞት አደጋ ሊያስከትል ይችላል። እንዲህ አይነቱ አደጋ ደግሞ ብዙ ጊዜ ድንገተኛ ስለሚሆን አደጋውን አስከፊ ያደርገዋል። ተመለስሎ አዎ ተመልሶልኛል። ይሄማ የቅርብ ትዝታችን አይደል? ዘላቂ ያልሆነ የማዕድናት አጠቃቀም በሰው ሕይወት ላይ ከሚያደርሰው አደጋ ባሻገር በተፈጥሮ ሀብት ማለትም በአፈር ላይ የመሸርሸር አደጋ ሊያስከትል ይችላል። ያ ማለት በቁፋሮ ወቅት ከመሬት ውስጥ የሚወጣው አፈር አንድ ቦታ ላይ ስለሚከማች በንፋስና በጎርፍ የመወሰድ ዕድሉ ሰፊ ነው። የተቆፈረውም ጉድጓድ ተመልሶ እንዲደፈን ካልተደረገ የዝናብ ውሃ በውስጡ ይጠራቀምና እንደ ወባ ትንኝ ላሉ ነፍሳት መራቢያ ይሆናል። ይህ ደግሞ በማህበረሰቡ ጤና ላይ እክል ያስከትላል። ታዲያ ዘላቂ ባለሆነ መንገድ ወይንም ባህላዊ በሆነ መንገድ ማዕድናትን መጠቀም ይህን ያህል ጉዳት ካለው በዘመናዊ መንገድ ለምን አንጠቀምም ብለን መጠየቅ ይኖርብናል ማለት ነው። በዘመናዊ መንገድ ሲባል ዘላቂ በሆነ መንገድ ማዕድናትን መጠቀም ማለት ነው። በዚህ መንገድ ማዕድናትን ስንጠቀም የሰው ጉልበትና ጊዜን እንቆጥባለን። ቁፋሮ የሚካሄደው ሳይንሳዊ በሆነ መንገድ ተጠንቶ ስለሚሆን የትኛው ማዕድን በየትኛው አካባቢ በምን ያህል መጠን ይገኛል የሚለው ይለያል። ይህ ደግሞ ማዕድኑን በቀላሉ ለማግኘት ያግዛል ማለት ነው። ከዚህ በተጨማሪ ዘመናዊ መሳሪያዎችን ስለምንጠቀም ማዕድናቱ እንዳይባክኑና የተሻለ ጥራት እንዲኖራቸው ያግዛል። በአካባቢ ገጽታ ላይም ጉዳት እንዳይደርስና አፈር እንዳይሸረሸር ይረዳል። ግልጽ ሆንላችሁ አደል? ግልጽስ ግልጽ ነው፣ ግን ምን ዋጋ አለው? ዘመናዊ የመትሉትን አሰራር እኛ አናውቀውም እንጂ። ታዲያ የእስካሁኑ ገለጻ እኮ የሁለቱንም አጠቃቀሞች ውስጥ ጥቅምና ጉዳት እንድታመዛዝኑና የተሻለውን ለመጠቀም ራሳችሁን እንታዘጋጁ ነው። ከዚህ በኋላ ላለው ስራችሁ የትኛውን ትመርጣላችሁ? አይ ዶክተር፣ ምን ጥያቄ አለው? ጉልበታችንን ጊዜያችንን የሚቆጥብልን ከስጋት የሚታደገን አማራጭ ካለ ማናይኑን ያሻል። በጣም ጥሩ። ከእናንተ የሚፈለገው ይኸው ፈቃደኝነታችሁ ነው። ለውጤታማነት በጋራ መስራት ያስፈልገናል። ከአሁን በኋላ አብረን የምንሰራ ይሆናል። ስላዳመጣችሁኝ አመሰግናለሁ። እኛም እናመሰግናለን ዶክተር፣ እናመሰግናለን። ተማሪዎች የሥነ ምድር ተመራማሪው የሰጡትን ገለጻ በጥሞና ተከታተላችሁ። በጣም ጥሩ ብዙ እውቀትን ገበያችሁ አይደል? ደህና፣ አሁን ደግሞ የዕለቱን ትምህርት ፍሬ ሐሳቦች ላስታውሳችሁ። ማዕድናት በጠጣር በፈሳሽና በጋዝ መልክ ከመሬት ውስጥና ከመሬት ላይ እንዲሁም ከውሃ ስር የሚገኙ የተፈጥሮ ሀብቶች ናቸው። ማዕድናት በጠጣር በፈሳሽና በጋዝ መልክ ከመሬት ውስጥና ላይ እንዲሁም ከውሃ ስር የሚገኙ የተፈጥሮ ሀብቶች ናቸው። ማዕድናት ለጌጣጌጥነትና ለግንባታ አገልግሎት ይውላሉ። ዘላቂ የሆነ የማዕድናት አጠቃቀም ዘመናዊ በሆኑ መሳሪያዎች የታገዘ ጊዜና የሰው ጉልበት የሚቆጥብ የማዕድናትን ጥራት የጠበቀና ከብክነት የታደገ እንዲሁም በአካባቢ ገጽታ ላይም ሆነ በተፈጥሮ ሀብት ላይ ችግር የማያስከትል ነው። ዘላቂ ያልሆነ የማዕድን አጠቃቀም በአካባቢ ገጽታ ላይና በሰዎች ሕይወት ላይ ችግር የሚያስከትል ከመሆኑ ባሻገር በምርምር ያልተደገፈ በመሆኑ በማዕድን ጥራት ላይ ተጽዕኖ ያሳድራል። ተማሪዎች፣ እስኪ አሁን ደግሞ ጥቂት ጥያቄዎችን ልጠይቃችሁ። መልሶቻችሁን እጃችሁን በማውጣት ለመምህራችሁ ተናገሩ። እባኩ መምህር የተማሪዎችን መልሶች ይቀበሏቸው። አንደኛ ጥያቄ ማዕድናትን በምን በምን መልክ ልናገኛቸው እንችላለን? ጥያቄውን እደግምላችኋለሁ። ማዕድናትን በምን በምን መልክ ልናገኛቸው እንችላለን? ማዕድናትን በጠጣር በፈሳሽና በጋዝ መልክ እናገኛቸዋለን ካላችሁ ትክክል ናችሁ ሁለተኛ ጥያቄ ዘላቂ የምንለው የማዕድን አጠቃቀም ምን አይነት ነው ጥያቄውን ደግሞ አለሁ ዘላቂ የምንለው የማዕድን አጠቃቀም ምን አይነት ነው ዘላቂ የማዕድናት አጠቃቀም የሚባለው ሳይንሳዊ በሆነና ጥናት በተደረገበት መንገድ ማዕድናቱን ለብዙ ጊዜ እንዲያገለግሉ አድርጎ መጠቀም ነው ካላችሁ በትክክል መልሳችኋል። ሶስተኛ ጥያቄ ለጌጣጌጥ መስሪያነት ከሚያገለግሉ ማዕድናት መካከል ሶስቱን ጥቀሱ። ጥያቄውን ደግሞ አለው ለጌጣጌጥ መስሪያነት ከሚያገለግሉ ማዕድናት መካከል ሦስቱን ጥቀሱ። ተማሪዎች መልሳችሁን ለመምህራችሁ ነገራችሁ። በጣም ጥሩ። ለጌጣጌጥ መስሪያነት የሚያገለግሉ ማዕድናት ብር፣ ኦፓል፣ ወርቅ፣ አልማዝና የመሳሰሉት ናቸው ካላችሁ ትክክል ናችሁ። አራተኛ ጥያቄ ለግንባታ አገልግሎት ከሚውሉ ማዕድናት መካከል ሶስቱን ጥቀሱ። ጥያቄውን ደግሞ አለው። ለግንባታ አገልግሎት ከሚውሉ ማዕድናት መካከል ሶስቱን ጥቀሱ። ለግንባታ አገልግሎት ከሚውሉ ማዕድናት መካከል ኖራ፣ እብነበረድ፣ ሸክላና ጅብሰም ይገኙበታል ብላችሁ ከመለሳችሁ በትክክል መልሳችኋል። ተማሪዎች ለዛሬ ያዘጋጀንላችሁ ትምህርት በሬዲዮ በዚሁ ያበቃል። በቀጣዩ ሳምንት ስለ ዱር እንስሳት የሚያወሳ ትምህርት ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና ይሁኑ። መምህር ደህና ሁኑ ተማሪዎች።